አይደለም አይደለም፣ ራሱ ዮሐንስ ጥምቀት ራሱ ያው ከሰማይ ናት። የታወቀ ነገር ነው፣ ከሰማይ ናት የሚባለው ነገር አሁን ለምሳሌ ከሰማይ ከወረደው በቀር ምንድን ነው? ከሰማይ ከወረደው በለ ወደ ሰማይ ወጣ ከይህ የሚለው ነገር፣ ይሄ ፕሪፊክሷ እራሱ ምንም የምታሳየው ከአምላክ የሚለውን ነገር ነው። የመጣው ራሱ ከየሚለው ነገር ከሰማይ ከሚል ሲጊዜ ከሰማይ የሚለው ከአምላክ የሚለውን ነገር ነው ራሱ የመጣው ምክንያቱም የዘፍጥረት ላይ ካያችሁት አዳምን ከምድር አፈር አበጃው ሕይወት እስትንፋስ ንፋልበት አዳም ነፍስ ሆነ አለ። ስለዚህ መሬት ነው አዳም መሬት ወደ መሬት ትመለሳለህ ብሎ ያመጣው ነገር አለና፣ የሆነ ወይም ደግሞ ፍጥረት እንደሆነ ከየሚለው ነገር ደግሞ ከሰማይ ነው። ዮሐንስ ያጠምቅ የነበረው በማንሰብ ነው ሲባል ያው የታወቀ ነው። በአንዱ አምላክ ስም ነው ራሱ ምክንያቱም እሺ፣ እሺ እንቀጥል። ዲያቆን አይ ቲንክ ሄደዋል መሰለኝ። ዳይቆን ግን እስከምን ድረስ ተምረዋልማ ማለት ያው እንትን ፐርሰናል አታክ ምናምን ሳይሆን የስተ ለማወቅ ነው የኖሎጅ ሌቭሉን ማለት ነው እስከ ምን ድረስ ተምረዋል ዳይቆን ኃይለ ኢየሱስ ያው ባይዘበይ መገበያ አዲስ ሸቱ ያሉትን ከሰማችሁ ሰይጣንና ደራሲ አንተው አይባልም ብለዋልና፣ ያው እንትን ደግሞ ድርስና ነው ራሱ። አይደለም እንዴ ይሄ ቀኔ ምናምን የሚባለው ነገር፣ ቀና የመንፈስ ቅዱስ ነው ራሱና ከዛ አንጻር ራሱ ማን ያወራ በእናታችሁ። ምንድን ነው እንዴት ነው የምታወሩ? በቃ ጭራሽ ክብር የሚባለው የለም። በቃ ትትና ነገር የለም እናንተ ጋር እስመ በተስተናግድልና ነው የሚባለው እኮ አይ፣ እኛ በጣም ወልድ መቷል። ቤቲ አንድ ሰው ዲያቆንና ፎዋድ ብቻ ማን ነበረ ሲያወራ ነበር። አምስት ደቂቃ ብቻ አምስት ደቂቃ ብቻ ስጡኝ እስኪ፣ አታስወሩ ጭራሽ። አሁን ባነሳሁት ላይ ላይቆም ይቅርታ፣ ይቅርታ። እና ከዛ ያወራል ይሰጠውታል ጊዜ። ግን አሁን እዚህ ጋር ምንድነው ያለን? ያለ ነው እኔ አሁን ሰጠሁት። ምን አልኮት? የማቴዎስ ወንጌል ምዕራፍ አንድ የሚወጣ አድርጉና አዳምጥኝ። ይመልሱታል የማቴዎስ ወንጌል ምዕራፍ 28 የሚረብሽ ድምፅ አለ።

ማየት ይቻላል ራሱ በስም እያጠመቃቸው ደቀ መዛሙርት አደርጓቸው ነው። አሁን ግን የመጠ አሁን የጊዞ ላይ ራሱ ስታዩት ሁሩ ወመሃሩ በስመ አብ በወል መንፈስ ቅዱስ፣ ሂዱ የምድርን አሕዛብ ሁሉ በአብ በወል መንፈስ ቅዱስም እያጠመቃቸው ደቀ መዛሙርት ያደርጓቸው አለ። አሁን እዚህ ጋር ሶስት አይነት እንግዲህ አግሪመንት እንትን አምጥቻለሁ እንግዲህ። አንደኛ ሐዋርያ ሲያጠምቀው የነበረው በክርስቶስ ስም ነው። በአቡን መንፈስ ቅዱስ ማጥምቁ ካላቸው ኮማንድ ከሰጣቸው ለምን በክርስቶስ ማጠመቁ ነው? ክርስቶስ ከአንዱ አካል ከሶስቱ አካል አንዱ አካል ነው እንጂ ክርስቶስ አብ አይደለም። ራሱ አይደለም እንዴ፣ አብ ደግሞ ወልድ አይደለም። ራሱ እንደ ኦንሊ ጂሰስ አይደለም የምትቀበለው። ኦርቶዶክስ ተዋህዶ ቤተክርስቲያን ኦንሊ ጂሰሶች ናቸው። አይ ቲንክ የማትን ምንድነው? ዮሐንስ ወንጌል ምዕራፍ 10 ቁጥር ሰላሳ ላይ አነ አብ አሐዱ ውእቱ ያለው እኔና በአንድነን ስላለ አብ ማለት ክርስቶስ ነው ብለው ነው የሚያምኑት፣ ኢየሱስ ማለት አብ ነው ብለው የሚያምኑት ማለት ነው። አንደኛ ኮማንድመንቱን አልፈጸሙም ነው። ሁለተኛ ሲያጠምቁ የነበረ በክርስቶስ ስም ነው። አንሸንትንትኖች ኮዴክሶች ላይ አይገኝም፣ በስሜ ነው የሚለው እንጂ አብ ወልድ፣ መንፈስ ቅዱስ የሚል ነገር የለም። አብ ወልድ፣ መንፈስ ቅዱስ እዚህ ሶስቱ አካል ገለጸ እንጂ ይሴለሱ በአካል የተዋህዱ በመለኮት በመለኮት አንድ መሆናቸውን እዚህ ላይ የገለጸው ነገር ሽታው ራሱ የለም። አብ ወልድ፣ መንፈስ ቅዱስ ማጥምቁን ያለ አብ ወልድ፣ መንፈስ ቅዱስ ምናቸው ማናቸው የሚለው ነገር አልተገለጸም ነው እዚህ ጋር ራሱ እና እዚህ ላይ ነበር እንዲሰጡኝ ያሰብኩት። አይ ቲንክ ወርደዋል። እስከምን ድረስ እንደተማሩ ለማወቅ ፈልጌ ነበር። ራሱ ወረዱ። አይ በዛ ላይ ግን አቡኪ ኢየሱስ ክርስቶስ መንፈስ ቅዱስን የረሳበት ፓርት አለ ዮሐንስ አስር ሰላሳ ላይ እንትኖች አይሁዶች ማለት ነው። ኢየሱስ ክርስቶስ ሊያወግቱ ድንጋይ አንስተውበት ነበራ። እና ያን ጊዜ የመለስላቸው መልስ አለ እሱ፣ እኔና አብ አንድነን ብሎ ተናገረ። ያው አውዱ ሌላ ነው፣ ግን እዚህ ጋ አሁን ኢየሱስ ክርስቶስና አብ አንድ ናቸው ከተባለ ሁለት ስላሴ እንጂ ሶስት ስላሴ የለም ማለት እንችላለን ማለት ነው በዚህ ጥቅስ መሰረት፣ እንደነሱ አርዳድ ከሄድን የአንድነቱ እራሱ ምንድን ነው ነው ለምሳሌ ይሄ አንድነቱ ምንድን ነው ነው ሜታፊዚካሊ ነው ኦንቶሎጂካል ነው? እዚህ ጋር እየተናገረ ያለው ነው ራሱ በምናይበት ጊዜ እኔና አብ አንድ ነን በሚልበት ጊዜ ሐዋርያት ለምሳሌ አንተ አንድ በሆንበት የዓላማ አንድነት ነው ብለን ነው የምናመጠው። ራሱ የተለያዩ ጥቅሶችን ራሱ ማንሳት ይቻላል። ነው እኔና አብ አንድ ነን በሚለው ላይ ራሱ ፔተር ብሎ ያመጣ ማለት ነው በአኮንጊቱ ይሄ ግሪክ ኮይኑ ላይ ፔተር ብሎ ነው እራሱ ያስቀመጠው፣ እና ባት የሚለውን ነገር ማለት ነው ስለዚህ ያው ኢየሱስ ክርስቶስ መንፈስ ቅዱስን ረስቶታል። ስለዚህ ስላሴ የሚባል ነገር የለም ማለት ነው። አሁን እንትን እኮ ነው አሁን ምን ረዳው እንግዲህ ቅድም እየጠየኳቸው ነበረ ሁሩዋ ማህሩ በሰማ ወል መንፈስ ቅዱስ የሚል የማቴዎስ ወንጌል ምዕራፍ 28 ከቁጥር ቁጥር 19 ላይ የምድር ሀዛብ ሁሉ ባሁን መስቅስ እያጠመቃቸው ደቀ መዛሙርቴ አድርጎ አላቸው። አቦ ወል መንፈስ ቅዱስ ይሄ ያ አካሌ ሰንሳሽን እንትኑ ተገልጿል። የኔት ዋህዱ በመለኮት በመለኮት አንድ ናቸው የሚል ነገር አልተገለጸም። ሁለተኛ ነገር ደግሞ ኤክስትራ መሆኑ በስሜ እያጠመቃቸው ነበር የሚለው ራሱ ሰው ሐዋርያ ሲያጠምቁም የነበረው በክርስቶስ ስም ነው እንጂ በአቡል መስ አይደለም። ራሱ የሐዋርያ ስራ ላይ ራሱ አይቲንክ ጥቅሱን ማምጣት ይችላለሁ። ራሱ በክርስቶስ ስም ነበር ሲያጠምቁ የነበረው እንጂ አቡል መስ ቅዱስ እያጠመቃችሁ አላጠመቁም። ራሱ በአቡል መስ ሰው እዚህ ላይ ነው ራሱ ኮማንድመንቱ ላይ ትንሽንትን አይፈጥርም ወይ ነው ራሱ እናት ጭማሪ መሆኑ ራሱ ከዚህ አንጻር ነው የምንለው ና ሌላም ከ ጨመረ አለ ለምሳሌ በሰማይ የሚፈርዱ ሶስት ናቸው የሚለው ራሱ እኮ ጭማሪ ነው ታውቃለህ ና አ በሰማይ የሚፈርዱ ሶስት ናቸው ምናምን ብሎ የእንግሊዘኛውን ካየሽው ራሱ ዘፋዘ ዘ ሰን ኢን ዘ ሆሊ ጎት ስር ኢዝ ዋን ነው ብለው ራሱ የሚያመጣው ማለት ነው አሁን ትራንስሌሽን ላይ ራሱ ችግር ነው ማለት ይህን በደንብ አልገለጸውም ራሱ ዳኒ ግልጽ ግልጽ ስለሚያወራ ከኔ ጋር ልቀጥልህ። ዳኒ አለን። አልሐምዱሊላህ። አቤት አቤት። እኔ የምልህ በዮሐንስ ወንጌል ምዕራፍ አምስት ቁጥር ሃያ አምስት መሰረት ተንተርሸ ጥያቄ ማቀርብልህ። እዛ ጋ እግዚአብሔር ወይም አብ ለኢየሱስ ክርስቶስ አብ በራሱ ህይወት እንዳለው ለኢየሱስም እንደሰጠው ይናገራል ለኢየሱስ ክርስቶስ ህይወት ባይሰጠው ኖሮ ኢየሱስ ክርስቶስ በህይወት ይኖር ነበር? ኦኬ፣ ብዙ ጊዜ ጥያቄ ሲጠየቅ ሰምቻለሁ። ይህን ሰሞን ግልጽ አድርጌ ግልጽ አድርጌ ይሰማል አድምጼ። ኦኬ፣ ግልጽ አድርጌ ለአንድና ለመጨረሻ ጊዜ ይህንን ነገር እመልሰዋለሁ። በአንደኛ ደረጃ ጥቅሱን መረዳት አለባችሁ። የሆነ ጥቅስ እየተነጠለ ጥያቄ፣ ራስን ማወዛገብ ይሄ ነው እኮ ቤቲ። አይ ለሽም አለው፣ ነግርሻለሁ። ካልሰማሽ ደግሞ ወርዳለሁ። ገባሽ? ብዙም አራዋና ዌይስ ማይ ኤነርጂ። ገባሻ አይደለ? በቃ ጠይቃቸዋል። መልሱ እስከሚሰጣችሁ ድረስ መስማት ግዴታ አለባችሁ። አለበለዚያ አትጠይቁ። መልስ መልስ የሚባል ጥርፊያ የለም እዚህ ጋር። ገባሽ መጽሐፍ ቅዱስ ነው የጠየቀችኝ አስረዳታለሁ ስለ መጽሐፍ ቅዱስ አይ የተቆጡ አይደለም ነገሩ ነው እየተናገርኩ ያለው ስለዚህ አንደኛ ዮሐንስ ወንጌል ምዕራፍ አንድ ቁጥር ሦስት ላይ ካየሽ በርሱ ህይወት ነበረች ይሏል ኦኬ በቃ ህይወት ነበረች የሚለው ምንም የተሰጠው ህይወት እንደሌለ እርሱ ራሱ ህይወት እንደሆነ ለሰማሪዋ ተዋሴት ወደ ዮሐንስ አይገናኝም መጀመሪያ ማወቅ ያለብሽን ነገር እየነገርኩሽ ነው አሁን እኮ ይሄን ነገር እኮ ማመጣብሽ እኮ የማይገናኝን ነገር እኮ ያገናኛል ስለው ቆሎ ነው ግልጽ ያደረኩልሽ። የመጣሁት አይደለም አንደኛ አዳን አዳምጣ። አንድ ጊዜ ጥያቄን ብንም ግልጽ ላርግል። እግዚአብሔር እንደ መጽሐፍ ቅዱስ ለሁሉም ህይወትና ስንፋፍ ይሰጣል። ከብቷል ኢየሱስ ለኢየሱስ ክርስቶስ በዛ መሰረት ነው የተሰጠው ወይስ አይደለም? ነው አይደለም። አይደለም። አይደለም። ስላልሆነ እኮ ነው እነዚህን ጥቅሶች ያመጣሁልሽ እኮ ምንም የሚገናኝ ነገር ሲጀመር ስለ ህይወት ነፍስ፣ አይደለም እዛ ጋር እያወራ ያለው ባይ ዘ ወይ ማይገናኘም እኮ ኤግዛክትሊ። እሱ ለማወቅ ደግሞ የምሰጥሽን መልስና ጥቅሶች በደንብ መያዝ አለብሽ፣ ስለምን እንደሆነ ለማወቅ ማለት ነው። እንደነገርኩሽ፣ እርሱ ራሱ ህይወት ነው። ኦኬ፣ ለወልድ ህይወት እንዲሰጠው ሰጥቶታል የሚለው ይሄ እያለን ከእናቶቻችን ሆድ ስንወጣ የሚኖረን ያቺ እስትንፋስ አይደለም እያወራ ያለሁ ቀጥሎ ምንድን ነው የሚለው? እግዚአብሔር ለወልድ ህይወት የሰጠው እኮ በራሱ ማንነት እንዲኖረው ነው። ገብተኋል አይደለ? አብ ኦልሬዲ መጀመሪያ ህይወት ያለው ነው። ኢየሱስ ክርስቶስ ግን ህይወት ያልነበረው ባዶ የሆነ ስለነበረ በራሱ ማንነት እንዲኖረው ለማሰጠው ህይወት ለኢየሱስ ክርስቶስ ሰጠው። ለኢየሱስ ክርስቶስ ህይወት ባይሰጠው ኖሮ አብ ኢየሱስ ክርስቶስ ምንም ነገር አልነበረም። ገብቶሀል አይደለ? ሁላችንም ኢየሱስ ክርስቶስን ብቻ አይደለም፣ ሁላችንም እግዚአብሔር ወይም እንደ መጽሐፍ ቅዱስ አብ የምትለው ህይወት ለኛ ባይሰጠን ኖሮ ሁላችንም ባዶ ነበር ማለት ነው። ጣምጣበጣም ጥሩ አንቺ ያለሽ ህይወት ለሚወደሽ ለሌላው ይሄንን ህይወት መሰጥተሽ ያለሽ ወይ ሳች የተሰጠኝ፣ በቃ ጠየቅኩሽ። ተሰጥቶኛል አለሽ አይደለም? ኢየሱስ ይቅርና እኛም ይሄ ህይወት ተሰጥቶናል አለሽ። እና የአንቺን ህይወት ከክርስቶስ የተሰጠው ህይወት ጋር አንድ አይነት አድርገሽ እያወራሽ ነው። ስለዚህ ጠየቅኩሽ አንቺ የተሰጠሽ ይሄ ህይወት አንቺ ለሚወዱሽ አንቺ ለምትወጃቸው ይሄን ህይወት ማከፋል ትችያለሽ ወይስ? አንቺ ነው ስጪ ስልጣን ከሰጠኝ አከፋፍላለሁ። አየሽ፣ በቃ እዚህ ጋር ነው ችግሩ። ስልጣን ከሰጠኝ አልኩህ፣ ስልጣን ሰጥቷል እየሱስ ክርስቶስ። ስልጣን ከሰጠኝ ላንተም ሰጥሃለሁ፣ እኔ ላንተ ሞትልሃለሁ። ስልጣን አዎ። አሁን አሁን ግን መጽሐ- አሁን ጥቅሱ ያመጣችው ጥቅስ ላይ ግን አይተሽ ከሆነ ግን አ በራሱ ህይወት እንዳለው ለወልድ እንዲሁ ሰጠው፣ ወልድ ደግሞ ለሚወዱት እንዲሁ ይሰጣቸዋል ይላል። እኮ ለኢየሱስ ክርስቶስ ። ስለዚህ ጌታ አለ ተዛዞ የታለ? አሁን ተዛዞ የታለ? ሐዋርያ ስራ ምዕራፍ 17 ቁጥር 25 ላይ እርሱ ህይወትንና እስትንፋስን ሁሉንም ለሁሉ ይሰጣልን። አለ ለማንም ይሰጠው ለሁሉ፣ ምንናምን ምን ህይወትና እስትንፋስ ማለት ነው። ለኢየሱስ ክርስቶስ እዛ ጥቅስ ላይ በጠቀስኩል ጥቅስ መሰረት አብ ኦልሬዲ መጀመሪያ ምንነትና ማንነት የነበረው ነው። ነገር ግን ኢየሱስ ክርስቶስ ምንነትም ሆነ ማንነትም ያልነበረው ስለሆነ ምን ያስፈልገው ነበረ? ህይወት ያስፈልገው ነበረ። ህይወት ባያስፈልገው ኖሮ አብ ለኢየሱስ ክርስቶስ ህይወት አይሰጠው ነበረ። ህይወት የሰጠበት ዋነኛው ምክንያት ምንድን ነው? በህልውና ደረጃ እንዲኖር፣ ማንነት እንዲኖረው እንጂ ሌላ ነገር አይደለም። ካልተረዳህ ላስረዳህ። ይሄ የአንቺ ማብራሪያ ነው፣ ያው ዝም ብለሽ እዚሁ በዚሁ የፈጠርሽው ማብራሪያ ስለሆነ አልቀበለውም የአንቺ ማብራሪያ፣ ምክንያቱም ምንም ማስረጃ የለሽ፣ ምንም ማስረጃ የለሽ። እንዴት ነው መስረጃ የለኝ? እኔ እኮ መስረጃ እየጠቀስኩልሽ ነው፣ ለሁሉም ህይወት ሰጥቶታል እየነገርኩሽ እኮ ነው። ያመጣሹ ጥቅስ ስለዛ ህይወት አይደለም የሚያወራው ጥቅስ ስለማይገናኝ ምንም ምን ብዬ ልመልስልሽ? አሁን የኢየሱስ ህይወት ከሁሉም ህይወት ጋር ይመሳሰላል ወይስ አይመሳሰልም? እርሱ ራሱ ህይወት ነው እያልኩሽ የሚሰጠው ህይወት የሚባል ነገር የለም። የሰጠሽ እኮ ዮሐንስ ወንጌል ምዕራፍ አንድ ቁጥር 3 ላይ በእርሱ ህይወት ነበረች፣ በቃል ህይወት ነበረች ብሎ ዞዌ፣ እሱ ራሱ ዞዌ እንደሆነ ደጋግሞ ደጋግሞም ኢየሱስ ክርስቶስ እርሱ የሚያናግርሽ ማን እንደሆነ ብታቂው፣ እኔ ትንሳኤ ህይወትም ነኝ፣ ነኝ፣ በቃ ነኝ ሕይወት ነኝ ነው የሚለው። ፖለቲካ ውስጥ እየገባህ ነው። ነበረበት አንደኛ፣ አንድ ጥብስ እንታምጣል እፈልጋለሁ። ኢየሱስ ክርስቶስ አብ በራሴ ሕይወት እንዲኖረኝ ባሸጠኝ ኖሮ በሕይወት እኖር ነበር፣ ማንነት ይኖረኝ ነበረ፣ በህልውና እኖር ነበር፣ ህልውናም ነበረኝ። ያለበትን አምጣ ሰጠው። ሸኮ ዮሐንስ ወንጌል ምዕራፍ አንድ ቁጥር ሶስት በእርሱ ሕይወት ነበረች፣ ሕይወት ነበረች በራሱ ሳይወለድም በፊት ስጋ ከመሆኑ በፊት ሕይወት ነበረች። አነሰ አንድ ሶስት ላይ ገና ሌላ ቶፒክ ነው ስንት ሺህ ዓመት ለክርስቶስ ነው የተነገረው፣ ብሎ የኖሩበትን ዛሬ አንቀኛው ስለ ክርስቶስ እንደሚያወራ በጣም ግልጽ ነው። አውዱንም ስንመለከት ቃል ኢየሱስ ክርስቶስ ስላልሆነ ያ ስጋ የሆነ አካል እየሱስ ክርስቶስ ስላልሆነ ነው። ማስረጃ ማስረጃ ያስፈልጋል አሁን ለተናገርሽው ቃላቶች በሙሉ እኔ እኮ በማስረጃ እኮ ነው እያወራው ያለት። አንቺ ግን ኖ ትይኛለሽ። ስሙ የእግዚአብሔር ቃል ተብሏል እያልሽ ኢየሱስ ክርስቶስ ቃል የተባለው ወርፋ አይደለም እንዴ? ምን ማለት ነው? ነው እንጂ ስለሰጠሽ። ሶሪ አንዴ፣ አይ ዳኒ አንዴ ይልሽ ሰጠሽ እኮ አይደለ ወይ? ደግሞ አይደለም ማለት አለብሽ። ዲፌንድ ነው ማድረግ ያለብሽ እንጂ ይሁን አይሁን ብለሽ ሌላ ሎጂክ ውስጥ መግባቱ ተገቢ አይመስለኝም። ስለዚህ ጥያቄ ጠይቁት ዳኒን ከዛ ያስረዳሱ አዎ እኔ ብሱ ነው እኔ ያው እንደዛ ከሆነ ዮሐንስ 5 26 ነበረ ጥያቄ ይሄንን ተንተርሽ ጥያቄ አቀረብኩኝ በዛ ተንተርሽ ደግሞ አብ ለሁሉም ህይወትና እና ስንፋስ ይሰጣል ሐዋርያ ስራን ጠቀስኩኝ ዮሐንስ ስድስት ሀምሳ ሰባት ላይ ደግሞ ያው አብ እንደላከኝ እኔ ከአብ የተነሳ የምኖር ነኝ አለ ከምን የተነሳ ከአብ የተነሳ አለ ግሪክኛው መመልከት ይቻላል። አዎ አየሽ፣ እዚህ ጋር ነው። አሁን በደንብ አዳምጪኝ። ሀዩቲ ህይወት ሰጠው የሚለው ኦኬ። እኛ አሁን ለምሳሌ እግዚአብሔር አሁን ለሁሉም ህይወት ሰጥቷል፣ ስቲ ነበር። አዎ ሰጥቷል። ግን የሰው ህይወት ዘላለም ግን የሚኖር ህይወት አይደለም። ተረዳሽኝ፣ አይደለ? የዘላለም ህይወት የተሰጠን እኛ በክርስቶስ አማካኝነት ነው። ይሄንን ደግሞ ስልጣን ደግሞ የሰጠው አሁን አንቺ ያመጣሹ ጥቅስ ላይ ማለት ነው። ለምንድን ለወልድ ይሄንን ሰጥቶታል? ወልድ ደግሞ ለሚወዱት እንዲሁ ይሰጣቸዋል። ምንድን ነው የሚሰጠን? የዘላለም ህይወትን ይሰጠናል። ዩ ሲ ስለ ዘላለም ህይወት ነው እንጂ የሚያወራው ይሄ ነፍስ፣ ስለ ነፍስ አንቺ ስትፈጠሪ ስለተሰጠሽን ህይወት አይደለም የሚያወራው። ምክንያቱም ዮሐንስ ወንጌል ምዕራፍ አንድ ቁጥር 3 ላይ በእርሱ ህይወት ነበረች ተብሎ ተጽፏል። ቃል ሥጋ ከመሆኑ በፊት እንኳን ቃል በነበረበት ጊዜ እንኳን ህይወት እንደነበር እሱ ራሱ ግሪከኛውን ካየሹ ዞዌ ነው የሚለው። ዞዌ ማለት የእግዚአብሔርና የእግዚአብሔር ብቻ የሆነ ህይወት ነው። ስለ ሰው ህይወት አለም የሚያወረው። ዞዌ የሚለው ቃል ግሪከኛው ለሰው ህይወት ወይም ለእንስሳ ህይወት ሰጥቶ አያውቅ። ለእግዚአብሔርና ለእግዚአብሔር ብቻ የሆነ ህይወትን ዘላለማዊ የሆነ ህይወትን ዞዌ ይለዋል። ስለዚህ በክርስቶስ ዞዌ እንደነበረ ግሪክኛው ላይ ታየህማ፣ ኤዶኬን ኦዜኤን ነው የሚለው። ዞዌ የሚለው ቃል አሁን በእርሱ ህይወት ነበረች። የት የው እሱን ስትነግ ስትሮንግ ነምበሩ ምንድን ነው ነው ይላል? አለ ላይፍ ሰጠው ነው የሚለው አለ። ስለዚህ እርሱ ህይወት የተሰጠው ኦኬ የዘላለም ህይወት ለኛ እንዲሰጠን ነው እንጂ እርሱ ህይወት አልነበረውም ማለት አንችልም። ያ ጥያቄሽ ማለት ክርስቶስ ህይወት እንደነበረው እኔ ህይወት ነኝ ብሏል። በርሱ ህይወት ነበረች ይለዋል ኢየሱስ ክርስቶስ የዘን ለምን ቅድም የእኛ የኛ ህይወትና የኢየሱስ ክርስቶስ አንድ አይደለም። የኛ ህይወት የሚያልቅ ነው፣ የእሱ ግን ዘላለማዊ ነው ያልከኝ ነገር አለና ኢየሱስ ክርስቶስ ይሄ የተሰጠው ህይወት እንዲያኖረው ደግሞ ስልጣን ተሰጥቶታል። ለምሳሌ ዮሐንስ አስር አስራ ስምንት ላይ እኔ በራሴ እኖራለው አለ። እኔ በራሴ አፎን እኔ በራሴ አኖራለው እንጂ ከእኔ ማንም አይወስዳትም። ላኖራት የተሰጠው ይሄ ህይወት ሊያኖራት ምን ተሰጥቶታል? ስልጣን አለኝ። ዳግምም ልቀበላት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ አለ። ይሄ የተሰጠው ነው። ገብቷል አይደል? አሁን ከኛ ጋራ ኛ አሁን ለምሳሌ ነቢይ አይደለንም፣ አምላክ የመረጠን መልክተኞች አይደለንም። ገብቷል አይደለ? አምላክ እንደ ቅድም እንደ ሐዋርያት ስራ መሰረት ለሁሉም ህይወትና እስትንፋስ ሰጥቷል። ለኢየሱስ ክርስቶስም ልክ እንደዛ ህይወትም ሰጥቶታል። ያ የኢየሱስ ክርስቶስ ህይወት ደግሞ እንዲያኖራት ከሱ ማንም እንዳይወስዳት ምን ሰጥቶታል? ስልጣን። በስጋው ትክክል። በስጋው ያንን አዎ ትክክል። ያን ስልጣን ደግሞ የሚሰጠው ለምንድን ነው ልነግርሽ ነው። አሁን ስልጣን ተሰጠኝ ይላል። ኦኬ ኢየሱስ ክርስቶስ የመሞትም ያለመሞትም ስልጣን አለኝ ነው የሚለው እኮ አይደል እንዴ? ነፍሴን ላነሳትም ልሰጣትም ስልጣን አለኝ። ይሄን ስልጣን ደግሞ ከአባቴን የተቀበልኩት አለ። ለምንድን ነው ደግሞ ከአባቱ የሚቀበለው ስለ ስትይ፣ ኢየሱስ ክርስቶስ ሰው ሆኖ ሲመጣ፣ ኦኬ በዚህ በሰውነቱ የተሰጠው ስልጣን ነው። ምክንያቱም ማንም የሚያስገድደው የለም እዚህ ላይ ፣ ምክንያቱም እሱ መለኮት ነው። ኦኬ አብ እንኳን ይሄን ነገር ስለሚያውቅ ስልጣን ሲሰጠ እናያለን፣ በሰውነቱ ምክንያቱም ኢየሱ ኢየሱስ ክርስቶስ ጥልቅ ባለው ፍቅር የተነሳ ነው እንጂ ራሱን አሳልፎ የሰጠው ተገዶ አይደለም የተሰጠው። ይሄ ማንም አያስገድደውም እሱ። ስለዚህ ስልጣን አለኝ በስጋዬ እምቢ ማለት አለ። ስለዚህ አንድ ነገር ኢየሱስ ክርስቶስን መገንዘብ ወይም ማወቅ ያለብሽ ምንድን ነው ካልሽኝ፣ ፐርፐዙ የመጣበት ፐርፐዝ ምንድን ነው፣ እራሱን ባዶ አድርጓል ነው የሚለው። አየሽ ባዶ ቆይሰም ይሆናል። አንተ ያልከኝ ያለው ማለት ነው። ምንም የማይገናኝ ነገር ነው። ለምሳሌ አንተ ዳኒ የሆነ ነገር አንተ ጋለ፣ እኔ ጋር ግን የለም። ያ አንተ ጋር ያለው ነገር ለኔ ሰጠኸኝ ቢባል አንተን ያ ነገር የሰጠኸኝ እንጂ ያ ነገር የኔ አይደለም። ገብቷል። ይሄ ነገር ደግሞ መልሽ ካልከኝ ያንተ ስልጣን ነው፣ መመለስ እችላለሁ፣ ግዴታዬም ነው። አምጪ ካልከኝ ማለት ነው። አሁን እዛችሁ ጋር ለኢየሱስ ክርስቶስ አብ ህይወት ባይሰጠውና እንደዚሁም ደግሞ በህይወት እንዲኖር ባያደርገው ኖሮ ይህ ህይወትም ደግሞ ማንም ከእሱ እንዳይወስደው አብ ስልጣን ለኢየሱስ ክርስቶስ ባይሰጠው ኖሮ ምንም ማድረግ አይችልም ነበረ። ኢየሱስ ክርስቶስ ህይወት፣ ስለ ህይወት ከሆነ የምጠይቅኝ፣ በእርሱ ህይወት ነበረች። እርሱ ራሱ ህይወት ነው። አልኩሽ እኮ የተሰጠው ህይወት አይደለም። እንዴት የተሰጠውማ ህይወት እንዳለማ እኮ እያነበብኩልህ እኮ ነው። እሱን እኮ ነው የምልሽ። አሁን አንቺ በአማርኛ እያነበብሽው ኮንፊዥን ውስጥ አሁን ሰገደ ሰገደ ጌታ፣ ጌታ በሚለው ዝም ብለሽ እያነበብሽው ስለሆነ ነው፣ ኮንፊዥን ውስጥ እየገጠጠሽ ያለው። የአማርኛ ቋንቋ ማለት በጣም ድክመት ያለው ቋንቋ ነው። ስለዚህ ህይወት ሲለው የዛለም ህይወት የሚለውም በእርሱ ህይወት ነበረች የሚለው የእግዚአብሔር የሆነውን ህይወት ህይወት ብሎ ነው የሚተረጉመው። ተረዳሽ? ሌሎችን ቋንቋዎችን ግን ስትመለከት ግን ግልጽ ያደርገዋል። ስለዚህ ግልጽ ሆኜ እየነገርኩሽ ነው አንቺ ደካማ አማርኛ ደካማ ቋንቋ ነው። አሁን ለምሳሌ ኢየሱስ ክርስቶስ ሎርድ ተብሎ ነው የተጠራው፣ ጌታ ነው የተባለው። ልክ ብሉ ኪዳን ላይ ጌታ የተባለው ወይም ሎርድ የተባለው ስያሜ ለክርስቶስም ያ ጌትነት ነው የተሰጠው። ግን አሁን የና አብርሃምን ወይ ያዕቆብን ስታነቢያውን ሁሉም እነዛ ጌታ ጌታ ሲሉ ታያለሽ፣ አለ ስለዚህ አሁን ኢየሱስ ክርስቶስ ጌታ ነው። ስለዚህ አሁን አይ እከለም ጌታ ተብሏል አልተኛለሽ? ለኢየሁም እኮ ማለት ነው ለኢየሱስ ክርስቶስ በሰጠው ወይ ለኢየሁም ተሰጥቷል። ህይወት ለምሳሌ ኢዮብ ሰላሳ ሦስት ቁጥር አራትን በምትመለከትበት ጊዜ የያህዌ መንፈስ ፈጠረችኝ የሁሉን ቻዮች ትንፋት ህይወት ሰጠችኝ ይላል። ለምሳሌ ኢዮብ ይሄ ሁሉ ለሌሎች የሚሰጣቸው ነበረ። ኢየሱስ ክርስቶስ ብቻ ሳይሆን ኢዮብ እንዲሰጠው ይናገራል። ለሁሉም ለፈጠራቸው ፍጥሮች እግዚአብሔር ስንፋትና ህይወት እንደሚሰጣቸው ይናገራል። ያህንን ነገር ሁሉ አይተን የኢየሱስ ክርስቶስ የህይወት አስጣጥን ልዩነት አለው አንድ አይደለም ይላል እኮ። በዛ በስጋው እኔ እኮ ግልጽ አድርጌልሻለሁ እኮ። ኢየሱስ ክርስቶስ በዛ በስጋው በሰውነቱ ይሰጠዋል። ግልጽ እኮ አርጎታል እኮ ለወልድ እንዴ። ከዚህ በላይ እንዴት ግልጽ ያርገው እንዴ? ለምሳሌ ይሄ ህፃኑ ኢየሱስ ክርስቶስ መልአኩ ገብርኤል መጥቶ ለማርያም ምን አላት? እነሁ ጸንሻለሽ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። ይህ ህፃን ልጅ ምን ያስፈልገው? አድዳ ነው ህፃኑ ልጅ ከተረገዘ በኋላ ምን ያስፈልገዋል? እሱ እኮ ነው የምልሽ እኮ። ታዲያ አሁን የወለሽ በሰውነቱ በሰውነቱ በዚህ በስጋነቱ ፊልጵስዎስ ለስድስት ላይ እንደሚናገረው ራሱ ባዶ ያደረገበት ምክንያት ለምንድነው? እንደ ሰው ምስል ስለተገኘ ነው፣ ሰው ስለሆነ ነው። ስለዚህ በዚህ ያጭር ነው ጥያቄ ቆይ ስምኝ ምናምን ነበር ጥያቄ ውሃ ማጫው ነው ግልጽ ነው ግልጽ ነው ምንድን ያልኩ ማላኩ ገብርኤል መጥቶ ለማርያም ህፃንሽ አልፍ ብሎ ሲያበስራት ይህ ህፃን ልጅ ከተረገዘ በኋላ ምን ያስፈልገዋል ምን ያስፈልገዋል ማለት እንደሰው የሚያስፈልገውን ነገርማ ምግብ ያስፈልገዋል ሞሳይጎድን ብዙ ያስፈልገዋል። እንዲ እሷናት የምትበላለት፣ እሱማ እሷ የምትጠቀመው ነገር ነው። እሱ ጋር ሊደርስ የምችለው እሱን አይደለም። ጥያቄ ይህ ህፃን ልጅ እስኪ፣ ማንኛውም ህፃን ልጅ፣ እርጉዝ እናቶቻችን ሲያረግዙ፣ ህፃኑ አረገዘች ማለት ነፍስና ህይወት የሚሰጠው ማን ነው? እሱ ጋር እኮ ነው። ይኸውልሽ አሁን እኮ መክፈል ያለበሽ እኮ እዛ ላይ እኮ ነው። አሁን ግዜ እሱማ ፈጣሪ ነው፣ ሁሉም ነገር የሚሰጠው ነፍስም ሆነ ህይወት የሚሰጠው ፈጣሪ ነው። ደግሞ ለኢየሱስ ክርስቶስ ከተረገዘ በኋላ እናቱ ማርያም አረገዘችው፣ ልክ መላኩ እንዳበሰራት ካረገዘችው በኋላ ይህ ህፃን ልጅ ምን ያስፈልገዋል? ህይወት ነው። በቃ ሁሉም ነገር ስጋ፣ ደም የመሳሰሉት ነገር ህይወት ስለሚያስፈልገው አይደለ? ታዲያ አብ ህይወት እንዳለው ለኢየሱስ ህይወት የሰጠው አዎ። ይኸውልሽ በዛ በሰውነቱ የሰውነቱ ይኸውልሽ የሰው ምንም ስሚኛ የሰው ህይወት ይወለሽ የሰው ህይወትና ቅድም እንኳን አነበብሽው እኮ ራስሽ እኮ አየሽ። ለሰው ልጅ የሚሰጠው ህይወትና የእግዚአብሔር ህይወት ሁለት የተለያየ ህይወት ነው። አይ ነው ሳይንስ እኮ መጀመሪያ ምንነት እና ህእ ማንነት ያለው ከጊዜ በኋላ የተሰጠው ነገር አይደለም። ስለዚህ አንቺ እንዳልሽው ይኸውልሽ፣ አንቺ እንዳልሽው እንዳውም ግሪከኛውን እኮ ቅድም እኳ ነበብ ይሄ እዚህ ላይ የተጠቀመው ህይወት የሚለው ሌላ ቋንቋ ነው፣ ሌላ ነገር ነው የሚለው አልሽኝ፣ ደግሞ ትክክል ነው። ለምንድን ነው ካልሽኝ፣ ህይወት ተሰጠው የሚለው ይህ በቃ ማንኛውም ሰው እንደሚኖረው ይሄ ስጋዊ ነፍስ ምን ነው ወይ ህይወት የምንለው ነገር ነው እንጂ የዘላለም ህይወት ግን እርሱ ራሱ እንደሆነ ነው መጽሐፍ ቅዱስ የሚናገረው። ለዛም ነው ለወልድ ለወልድ ብሎ ነው። ዘላለም ህይወትማ ሌላ ቶፒክ ነው። እኔ የዘላለም ህይወት ምንድን ነው የሚለው ጥያቄ አይደለም የጠየቀው። ስለዚህ በቃ ገባኝ። ስለዚህ ግልጽ በሆነ ቋንቋ ምንድን ነው፣ በዚህ በወልድነት በዚህ በሰውነቱ ህይወትን ሰጥቶታል አለ። አጣረን ጫታለሁ ያወራያለሁ። ስለዚህ ላለም ልርገመልሽ ጥያቄሽ ምን እንደሆነ ምንም ነው የማዳምጠው። ባይዘው ወይ ኦኬ፣ የሐዩቲ ጥያቄ ምንድነው? ለኢየሱስ ክርስቶስ እግዚአብሔር ህይወት ሰጥቶታል። ስለዚህ ህይወት ስለተሰጠው እንደማንኛውም ሰው እናንተ እንደሚሰጠን ህይወት ለኢየሱስ ክርስቶስም ተሰጥቶታል ነው የምትለው። አብ ለኢየሱስ ክርስቶስ ህይወት ባይሰጠው ኖሮ ኢየሱስ ክርስቶስ ምንነትና ማንነት ህልውና የሚባለው ነገር አይኖርም፣ ይኖረዋል እንጂ በመጽሐፍ እሱ ስትል ደግሞ ምን አለ መረጃ ይኖረዋል። አሁን ጥሩ መጣሽ ነበረ በደንብ ምክንያቱም ዞዌ ዞዌ የሚለው ቃል ላይ ነው ፎከስ አድርጊ ነው የምልሽ አሁን እንደ ማንኛውም ሰው ህይወት እንደሚሰጠው ለወልድም ተሰጥቶታል። አንብበሽዋል፣ አንቺ ሰው ለወልድ ብሎ ክላሪፋይ አድርጎታል። ግን ይሄ ማለት ግን ከመሰጠቱ በፊት የህይወት ኢየሱስ ክርስቶስ ነበረ ወይ? አዎ እንዴ! በደንብ ነው እንጂ አንደኛ፣ አብርሃም ቀኒን ያይዘድ ወደደ አየኝም እንዴ ኢየሱስ ክርስቶስ በህልውና ነው እስከ ይላል። እንዴት ያገኛል? ይላል ሐዋርያት ስራ ምዕራፍ 2 ላይ ምን ይላል? ጴጥሮስ ሲሰብካቸው ለእስራኤሎቹ ዳዊት እርሱን አይቶ ኢየሱስ ክርስቶስን እኮ ነው የሚለው። እኮ በጣም የሚያስገርመው እኮ አዩቲ እርሱን አይቶ ጌታ ጌታዬን ብሎ ተናገረ ብሎ ሲሰብካቸው እናያለን። ኢየሱስ ክርስቶስን ተመልክቶ እንግዲህ፣ ኢየሱስ ክርስቶስ ህሉና ከሌለው ዳዊት እንዴት ብሎ ነው የሚመለከተው? በመንፈስ ብሎ ነገር የለም አለ። አንደኛ ኢየሱስ ክርስቶስ ማለት እና አብርሃም በላቸው፣ ያቆም በላቸው፣ ሌሎችም በላቸው የተሰጣቸው ተስፋ ቃል ነበረ። ያ የተሰጣቸው ተስፋ ቃል ደግሞ አላገኙትም። ነገር ግን ዳሩ ግን አለ። ለምሳሌ ዕብራውያን ምዕራፍ 11 ቁጥር 13 በምትመለከትበት ጊዜ እንዲህ የሚል ጥቅስ አለ። እነዚህ ሁሉ አምነው ሞቱ። እነማ እነዚህ ሁሉ እነማና? እና ቅዱሳን አባቶች። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትምና፣ አላገኙምና፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙ እንግዳዎችና ታመኑ። አሁን ጋር የምንረዳው በዕብራውያን መሰረት ለምሳሌ ሐዋርያ ስራ ላይ ምዕራፍ 13 ቁጥር 23 ላይ እግዚአብሔር በተገባላቸው ተስፋ ቃል ምክንያት ኢየሱስ ክርስቶስ ለእስራኤል ወገን እንዳመጣ ይነገራል። ግን ኢየሱስ ክርስቶስ ከአብርሃም በፊት ነበርኩ እንኳን ሲል ልክ ዮሐንስ 8 58 አካባቢ ሚወሰድኛለው ጥቅሶ እዛ ላይ እኔ ከአብርሃም በፊት ነበርኩ ብሎ ሲናገር ምንድን ነው የምንረዳው? በህልውና ደረጃ ሳይሆን የነበረው ልክ እግዚአብሔር እንደተናገረው በተስፋ ቃል ደረጃ ነው። ለዛ ነው እነዚህ ሁሉ ቅዱሳን የሆኑት እነ አብርሃምም እነ ሌሎቹን ሌሎችም የተሰጣቸው የተስፋ ቃል ሳያገኙት ከሩቅ ሆነው ተሳለሙት ተብሎ የምናገረው። መሳለም ማለት ምን ማለት ነው? እሱን አይደለም ሄደ የምትስመው ገባ የእሱን አላኝ። መሳለም መሳለም ማለት መሳም አይደለም። መሳለም ማለት ምን ማለት ነው? የግዝ ቋንቋ ነው ነው። መሳለም ማለት እንደዛ አይደለም። መሳለም ካላወቅሽ ሁሉ ልንገርሽ። መሳለም ትርጓሜውን ታውቂያለሽ? አንድ ነገር ተሳለምኩት ስትይ ምን ማለት ነው? በጣም ጥሩ። መሳለም ማለት ሃይ፣ በቃ ሰላምታ፣ ሰላም አልሹ ማለት ነው። ሰላምታ ማለት ነው። ከሩቁ ሰላም አልሹ። ስለዚህ ኢየሱስ ክርስቶስን በህልና ውስጥ የተስፋውን ቃል ብቻ ከሆነ እነዚህ የቅዱሳን ሐዋ